የሆነ ቢዝነስ ልንጀምር አስበን ነበር፣ እና እሷም ባሏ ብር እንዲበደር ታረገው ምናምን ነገር አውርተን ጨርሰን፣ ከዛ እኔም ጋር ደግሞ የነበረ አረብ ሀገር ብዙ ሰርቼ የመጣሁት ብር ነበር፣ ትንሽ ብር እኔ ጋ፣ ከዛ እሱን እሱንና ባሏ የተበደረውን ብር አድርገን የሆነች ትንሽዬ ቢዝነስ ልንከፍት ነበር ሀሳባችን። ምንም አይሰራልኝም ማለት። ማስረጃ አለሽ ማለት። እኔ ላምንበት የምችል ማስረጃ እኔ ላምንበት የምችለው ማስረጃ። መልካም ብዙ ነገር እየነገረች ነበር። በተለይ ስለ ሁለታችሁ እህትነት ብዙ ሚስጥሮችን ስንነግረኝ ነበር። የምን እህትነት አለ ሲጀምር፣ ከድሮም ጀምሮ እንደማትወደኝ አውቃለሁኝ። ከጻነት ጀምሮ ልትገለኝ እንደምትፈልግ አውቃለሁ። እርጉዝም ሆኜ ልጄን ልትገል እንደነበር አውቃለሁ። ሌላ ምን ጭራሽ? አዎ እኔ አረብ ሀገር ሰርቼበት የመጣሁት ብር ነበር፣ መቶ ሀምሳ ሺህ ብር ያስቀመጥኩት። ከዛ ስድስት መቶ ሺህ ብር ያስፈልገናል፣ ምግብ ቤት ልንከፍት። ባሌን አራት አስበድሯለሁ። አራት መቶ ሀምሳ ሺህ ብር ሰርተን እንከፍላለን ብላ እሺ ችግር የለም በቃ፣ ሰርተን እንከፍላለናል። ከዛ በኋላ 450 ሺህ ብሩን ተበደረ ከባሏ 450 ሺህ ብሩን ተቀበለ። በስንተኛው ቀን ሰረቁኝ አለችው። ባሏ ምንም አያውቅም ምስኪን። ክፈል ብሎ ሲያስጨንቀው የማቹ ሚስት እህቴ ናት እና ከሱ ጋር በተገናኘሁ፣ ግልጽ አድርጊልኝ። የቅድስት እህት ነሽ ው የቅድስት እህት ነኝ፣ የቅድስትን ቤተሰብ ስትፈልግ ነበረ እና እኔም ለዛ ነበረ ያገኘውክ ያው እህቴ ነች ምናምን ነገር እንደዚህም፣ አደባባይ ላይ ወጥች ምናምን ነገር መናገር የለብኝም ግን በቃ እዛ ጋር በጣም ብዙ ነገር እያበላሸች ነው ያለችው። የኔንም ነገር አበላሽታብኛለች፣ ገንዘቤንም ይዛ ጠፋችብኝ። ምናምን የት እንዳደረገችው አይታወቅ። ይኸው ባሏንም ገደለችው። የምንገንዘብ አልገባኝ። ማለትን እናሷ የሆነ ቢዝነስ ልንጀምር አስበን ነበር እና እሷም ባሏ ብር እንዲበደር ልታረገው ምናምን ነገር አውርተን ጨርሰን ከዛ እኔም ጋር ደግሞ የነበረ አረብ ሀገር፣ ብዙ ሰርች የመጣሁት ብር ነበር ትንሽ ብር ኔጋም ከዛ እሱን እሱንና ባሏ የተበደረውን ብር አድርገን የሆነች ትንሽዬ ቢዝነስ ልንከፍት ነበር ሀሳባችን። ከዛ ቆይ እኔ ጋር ይሁን ብሩ ምናምን ነገር ብላ። ብሩ ምንድን ነው እያልሽኝ ያለሽው ነገር? እሺ ላዳምጥሽ። እና ቆይ እኔ ናሳ ማለት እኔ እናሷ ቢዝነስ ልንጀምር ነበር ያሰብ ነው ማለት ነው። ከዛ እሷ ደግሞ እጇ ላይ ያው ከባሏ ጋር የምትኖረው እጇ ላይ ደግሞ ሌላ ብር ከሱ ውጭ ኬትም ልታመጣ አትችልም፣ ስራም አትሰራም ምናምን ነገር። ከዛ ባሌን አራጣ እንዲበደር አረገዋለው ምናምን ነገር አለችኝ። ከዛ እሺ በቃ ምናምን ነገር። ከዛ እኔም እከፍላለው ሰርተን ምናምን እንከፍላለን ምናምን ተባብለን እሺ በቃ ምናምን። ከዛ ስታወራው እሺ እበደራለው ምናምን ነገር አላት እሱም እበደራለሁ ብላት ከዛ ወዲያው በቃ የሆነ የውጭ ዜጋ ይሁ ምናምን ብቻ አራጣ የሚያበድር አግኝቶ ተበደረ። እና ቢዝነሱን ልንጀምር ብር ብሩንም እኔ ጋር አድርጊው በቃ እኔ ሁሉንም ነገር አስተካክላለሁ ምናምን ነገር አለች ማለት ነው። ከዛ እሺ ምናምን ብዬ ያው ህቴነች ልጠራጠራትም አልችልም በእንደዚህ አይነት ነገር ሲጀመር። ከዛ እሺ ታውቃለች ደግሞ ለፍቼ ስንት ዓመት ሙሉ አረብ ሀገር ያመጣት ገንዘብ ነው። ከዛ ቢዝነሱን እንጀምር ምናምን ብላ ብሩን እሷ ወሰደችው ማለት ነው። ከዛ አያት አለው ምንም እሺ፣ መቼ ነው ታዲያ ምን ያስተካክለው ነገሮች? ቆይ ነገ ትለኛለሽ፣ ቆይ ዛሬ ትለኛለሽ። ብሩን ወዴት እንደምታደርሱ አላውቅም። ባሏ የተበደረውንም ብር ትቀበለው አትቀበለው እኔ እርግጠኛ አማረለሁኝም። ግን ያው ባሏ አሁን በገንዘቡ ምክንያት ነው ያው አራጣ በዳሪው ሲያስጨንቀው ነው ራሱን የሚያጠፋው። ምናምን ነገር ያው እውነቱን ነው እየነገርኩ ያለው። ትንሽ ጀመር ቤተሰቦቿን እፈልጋለሁ ስትል ነው ወደ አንተ የሚመጣሁት። ምንም አይሰራልኝም። ማስረጃ አለሽ ማለት፣ እኔ ላምንበት የምችል ማስረጃ፣ እኔ ላምንበት የምችለው ማስረጃ። አዎ ያ እንትን የእሷ ቤተሰቦች፣ የባሏ ቤተሰቦች ጋር ሄደን ምናምን ነገር ማውራት እንችላለን፣ እሷ ባለችበት ገንዘቤን አልሰጥም ማለችኝ። ስንት ብር ነው? ተጣላን። ስንት ብር ነው? ወደ 150 ሺህ ብር አካባቢ ከባሏን እንድትበደር ያደረገችው ስንት ብር ነው? 450 ሺህ ብር ነው የሚጎዳ ሰው፣ አጠቃላይ 600 ሺህ ብር ማለት ነው እኮ እስከ ዛሬ። ማለት ምንድን ነው፣ እሷን መበቀል ፈልገሽ ነው ይህን ሁሉ ነገር ለእኔ እየነገርሽኝ ያለሽው ወይስ? መቼስ እኔን እየተባበርሽ እንዳልሆነ ኦፍኮርስ ግልጽ ነው ግልጽ ነው። እኔም ለፍቼ የመጠውበት ብር ነው እህቴ ነች። መበቀል ምናምን ሳይሆን በቃ ገንዘቤን እንድትመልስልኝ እፈልጋለሁ፣ ወይ ደግሞ እውነቱን ትንገረኝ፣ የት እንዳደረገችው። እኔ ስንት ነገር ማለት ኖሮኝ እንኳ አደለም እዛ ጋር ለስራ ምናምን ብለክ ነው የምታወጣው። እና ለአንተም ብዬ ምናምን ነገር አይደለም ለራሴ ብዬ ነው የመጣውቲ። ሄደን መውራት እንችላለን ደስ ይለኛል። ስለዚህ የባል ቤተሰብ ጋር እንሄዳለን፣ ታግዥኛለሽ። በተደጋጋሚ ከመልካም ጋር እንግዲህ በዚህ ቦታ መተናል። እንግዲህ መልካምም አንድ ሀሳብ ይዛ ነው የመጣችው። መኩሪያ እንዴት ነህ? ሰላም ነው። እንግዲህ ትናንትም ድንገት ነው የሄድኩት በተለይ ስለ ቅድስት ቤተሰቦች የሆነ ነገር በማጣራበት ሰዓት ወይም ለማጣራት እየሞከርኩ ባለውበት ሰዓት ነው ከመልካም ጋር የተገጣጠም ነው። እዚ ከእናንተ ጋር የጊዜር ሰላምታ እንለዋወጥና እኛም ወደ መጣንበት ጉዳይ ብንገባ። እንኳን ደህና መጣ። እንደት ነው? ማዘር ሰላም ነው። እየበረቱ ነው። ምን ሆናለሁ ህሎ አያለ ብለን ምን ሆናለሁ ህሎ አያለ ማለት ነው የቀረ እንጂ ምን ሆን አለ ብለን ነው እንጂ መኩሪያ። እሷ ለምን እንደመጣች ታውቃለህ ወይም ደግሞ መገመት ትችላለህ? ልታጽናና ለቅሶ ላይ ነበረች። የቅድስት እህት እንደሆነች አውቃለሁ። ልታጽናናን መታ ነው። ሌላ ምንም አላውቅም። ቅድስት እየመጣች ነው። ውድ ተመልካቾቻችን፣ ግን እኛ ቅድስት ከመድረሷ በፊት ቅድስት ቤት ሄዳ ነበር። ቅድስት ከመድረሷ በፊት እዚህ እንድንገኝ ነው፣ ቀድመናት እንድንገኝ ፈልገን ነበር። የምርም ተሳክቶልናል። መልካም ቅድስት ትምጣ ወይስ ሀሳቡን ያለውን ነገር እናውራ? ምንድን ነው መታ ብናውራም ችግር የለውም። ግን ማዘር፣ አንድ ነገር ራሳችሁን አዘጋጁ እንግዲህ፣ በሀዘን ላይ ዛሬ አንድ የምትሰሙት ነገር አለ። እኔም በዛ ነገር እርግጠኛ አይደለሁም፣ ግን ከአሁን በኋላ ለሚሰሙት ነገር በደንብ ራሶትን ያዘጋጁ፣ ራሶትን ያጠንክሩ። ከባባን ነገሮችንም ሊሰሙ ይችላሉ። እኔ እንጃ። ብቻ ራሳችሁን ብታዘጋጁ መልካም ነው ብያስነግረ ነው ምንድን ነው? ምን ተፈጠረ ደግሞ? ሌላ መቼስ ያቺ መካደኛ ምሽቱ ነ እሷ ናት። ወጣ ምን ልትነግረን ይሁን ደግሞ ምን አርጎ? አላስተኛ አለች እኮ ትደውላታለ። ላስቸግር ቅድስት ጋር ወይም ደውልና እኔ ላውራት። እየጠራ ነው እንደ መልካም ሚሊ ሰሪ መጣች። ደረሽ አይደል እንዴ? ምን መመላለስ ነው? ተቃወምሽ? አይ መጣች በቃ። አስተዛዝና ሄደሽ ምን ትሰራለች ብዬሽ ነው። ለእኔ ያልጠቀሙኝ ሰዎች ጋራ ምን ትሰራለች? ለማንኛውም ከመልካም ጋር እንግዲህ መልካም ደውላልኝ ነው በነገሮች ላይ። ቤቷ ጠርታኛና ነገሮችን ስናወራ ነበር፣ ጠቃሚ ነገሮችን ስናወራ ነበር። እኮ ምን አይነት ጠቃሚ ነገር ነው ያወራችሁ? ሲጀምር ደግሞ እንዴት ተገናኛችሁ? ቤተሰቦቹን ሲያፈላልግ ነበር መልካም። በጣም ጥሩ ልጅ ነው። ቤተሰቦች ሲጀምር የምታፈላልገው ደ ምንድነው? እንደዚህ የምትኘው መልካም ብዙ ነገር እየነገረች ነበር። በተለይ ስለ ሁለታችሁ እህትነት ብዙ ሚስጥሮችን ስነግረኝ ነበር። የምን እህትነት አለ ሲጀምር፣ ከድሮም ጀምሮ እንደማትወደኝ አውቃለሁኝ። ከጻነት ጀምሮ ልትገለኝ እንደምትፈልግ አውቃለሁ። እርጉዝም ሆኜ ልጄን ልትገል እንደነበር አውቃለሁ። ሌላ ምን አለው? ባለጌ ደግሞ አለማፈርሽ። ትመጫለሽ አማቾቼ ቤት ድረስ አንቺ። ብር አንቺ። ምንድን ነው ቶሎ? ለምንድን ነው ወደ እዛ የምትገቢው? ልናወራ እኮ ነው። እዚህ የተቀጣጠር ነው አይደል? እንዴ፣ ለምንድን ነው ወደ እዛ የምትገቢው? የመጣላች ችግር አለብሽ? ገና ስታየት ጸብጸብ፣ ልጅ ልታስወር፣ ተረጋግተሽ ለምን እንደመጣሽ። ይሄ የአንቺ ቤት አይደለም፣ በቃ የአንቺ ቤት አይደለም አለሽ። ይኸውልሽ ስራ እኮ እናውቃለን። ደሞሱ ምድ የምታቂ ባልሽን ደግሞ ደፋሹ። ከዚህ በላይ ምን ተውኝ፣ ደፋ ይኸው ምን አለ

ጥልቅ በጣም ጥሩ። አሁን ማለት ነው ወይዘሮ አልማዝ አንዴ ይረጋጉ። መልካም ለኔ የነገርሽኝን ነገር ምንድነው የምትናግሩ? ስነ ስርዓት እንግዲህ መቶ መቶ አምሳ ሺህ ብር እንደወሰደችብሽ እሱን ነግራኛለች። አሁን በዋናነት መልካም ከኔ ጋ አውሪ። በዋናነት ለሁለቱ ነው የምትነግርልኝ እኔም ሲጀምር ለእኔ ነገር ስነ ስርዓት ለእኔ ነገርሽኝን ነገር ከብድሩ ጋር ከባሏ ጋር የተገናኘውን ነገር እያንዳንዱን ነገር ቃል በቃል ነገራቸው። ልጅሽን ገደለችው፣ ዝም በይ ስሰቅለው ነበች ለማትዩ ለውራበት ከኔ ጋራ ነበረ። ሲጀመር አውርተን፣ ስንት ነገር አውርተን አሲረን ነበረ እኔ አረብ ሀገር ሰርቼበት የመጣውት ብር ነበር መቶ ሀምሳ ሺህ ብር ያስቀመጥኩት። ከዛ ስድስት መቶ ሺህ ብር ያስፈልገናል ምግብ ቤት ልንከፍት ባሌን አራት አስበድሯዋለው አራት መቶ ሀምሳ ሺህ ብር ሰርተን እንከፍላለን ብላ፣ እሺ ችግር የለም በቃ ሰርተን እንከፍላለን አለች። ከዛ በኋላ አራት መቶ ሀምሳ ሺህ ብሩን ተበደረ። መቶ ሀምሳ ሺህ ብሩን ስጭኝና 150 ሺህ ብሩን ስጭኝና ነገሮቹን ላስተካከላለች። 450 ሺህ ብሩን ባሏን ካስበደረች በኋላ ይሄን 150 ሺህ ብር ቆይ ነገሮቹ ላስ አንዳንድ ነገሮችን ላስተካከል፣ ምናምን የሚከፈለውን ነገር ልከፋፍል፣ እቃ ልገዛዛ ብላ ብሬን ወሰደች። እሺ ችግር የለም እህቴ ነች። እኔ እንዴት እንደዚህ አይነት ነገር ላስብ እችላለሁ? ከዛ ከባሏ 450 ሺህ ብሩን ተቀብላ በስንተኛው ቀን ሰረቁኝ አለች። ባሏ ምንም አያቅ ምስኪን። ብሩን ተሰረኩ ስትለው 450 ሺህ ብሩን አመናት። አንቺ ክፈል አንቺ ብሎ ሲያስጨንቀው

በደንብ የምናወራው ነገር አለ። ምንም የለም። የምናወራው ነገር እውነት ነው አይደለም? ስምኛለሽ? እውነት ነው አይደለም እያለች ያለችው ነገር አራጣ እንዲበደር አድርገሽዋል ወይስ አላረግሽም? ይህንን ብቻ መልሽልኝ። ደግሞ አታፍሪም። አፍሽሞልቶች ስትማቺ በላውስ ባለቤቴ ነው ብለውም ባለቤቴ ነው። ዘርቼ እንዲለወጥ ነው። ምን ነበር ያልሺው? ዝም በይ፣ ዝም በይ፣ ዝም በይ። ስነ ስርዓት ያዥ። ወንድነትንማ ሴት ልጅ ስመት አየው እኮ ምን ነወጥ ተብ ትሰራበት ማትረባ ደግሞ ታወራለህ። ገንዘብሰበይ የሰው ገንዘብ የባልሽን እንደሚመጡሽ እንደሚሰጡሽ እናያለና ለምን አንቺ ማጣጥኝ ከዚህ በቃ፣ የትምሽ ሽለት ስትል ሳይሽ አዎ አዘንኩለት። አታፍሪም ደግሞ እንደዚህ በመኖሩ ልጅሽ እስካሁንም ዝም በይ ቆሻሻ ስድስት መቶ ሺህ ወስደሻል። ይህንን በመጀመሪያ ደረጃ እንድታምኝ ይፈልጋለን። አዎ እንሰራለን ብላ እዚህ ጉድ ውስጥ የከተተችኝ እህት ተብዬዋ ናት። ዝም በይ። እኔ ገንዘቤን አውጥቼ ነው ወንድሜ ላይ በወንድሜ ነፍስ ይደራደራሉ። ለምንድን ነው እነሱ የምሰማቸው? ስለዚህ ምናረጋለን? እናረጋለን? መሰረሻው ምን እናረጋለን? በመጀመሪያ ደረጃ የእሷን 150 ሺህ ብር ትመልሻለሽ። በሁለተኛ ደረጃ ደግሞ 450 ሺህ ብር ከባልሽ የወሰድሽውን ብር ተመጫለሽ። ከዛ ለልጅሽ ቀለብ ለናቱ ለቤተሰቡ ይሆናል ማለት ነው። ከዛስ ንሳ እኔ እሳት ያለሽ እንደ አንቺ ባልሽን እኮ ነው የገደልሽው። በአንቺ ምክንያት እኮ ነው የሞተው። በአንቺ ምክንያት አንቺ አራም፣ ምን አይነት ሴት ነሽ? ሰሚ አራት መቶ ሀምሳ ሺህ ብሩ ማለት ነው አስቀምጠሽ፣ ሆኖ አይደለ ባልሽ እራሱ እንዲያጠፋ ያደርግሽው። አንቺ እኮ ባልሽን ገለሽዋል። ሲጣርገሽ ነው የገለበት። ከአራት መቶ ሺህ ብር በላይ ለአንተ አድርጎልሃል የዛን ሰዓት እሷ ራም ሞትሽ ብለህ አስበህ ታውቃለህ? ለእኔም የልጅ አባት ነው። እንደፈለግኩ ማድረግ መብቴ ነው። ደርሶ ተቆርቋሪ አትሆን ታዲያ። ካለ ከመሞቱ በፊት አውጥተህ አትሰጠውም? መቃብር ላይ ስጪው፣ ሂጂ መቃብር ላይ ስጪው። እስቲ እንደምንነሳ እንየው። አስታስነሽ እንደሆነ አንቺ እንኳን ብትሞቺ አልኩሽ፣ ልጅሽን አሳድገዋለሁ እንከርሽ ማይመስል ነገር ባዘባርቅ ደስ ይለኛል። አልቻልኩም። ይኸውልህ መኩሪያ፣ በቃ አንተ ከእናትህ ጋር እኔ ሁለቱን አንዳንድ ነገሮችን ላውራ ብርሙን ዝም በይ! ሰሚኛለሽ ማለት ነው። ዛሬ ማለት ነው ልንገርሽ፣ ዛሬ ጣቢያ ነው ይዤ መሄደው አንጠልጥዬ፣ ጣቢያ ነው ይዤሽ መሄደው። አንቺ እንዳታወሪ አንቺ ሌባ። መኩሪ፣ እባክህን እናቴን ያዛቸው። እባክህን፣ ሳናስመልስ ወይም ደግሞ የሆነ ነገር ሳናረግ አንቺን አንለቀሽም ከዚህ ቤትም አንሄድ። የምታውቂውን ነገር በሙሉ፣ የዋሸሽውን ነገር በሙሉ ዛሬ ትነግርኛለሽ፣ በሙሉ ዛሬ ትነግርኛለሽ። እኔ እንደውም አላምንሽም። የተወለደውንም ልጅ አላምንም። የተወለደው ልጅ ራሱ ነፍሱን ይማረውና፣ ባለቤትሽ ሰለሞን ሲባክሽን፣ መልካም አንቺ ዝም በይ በቃ። ስነ ስርዓት ያዙ። የተከበረ ባለትዳር ነበርኩ። አዎ የተከበረ ነው የገደልሽው። በአይሞት ልታገቢው ነበር እንዴ ምን ነው ባይሞት ልታገቢው ነበር ሂጂ መቃብር ጋ አሁን ስለ ሁለታችሁ ነገር ከመጀመሪያው ጀምሮ ቃል በቃል ትነግሪኛለሽ እሷ ይነገረች ይነገራል በጣም ጥሩ መጀመሪያው ሁለታችሁ ናችሁ ቢዝነስን እንጀምር ያላችሁታ ከዛ ከባልሽ በር ለመቀበል ፕላናችሁ ምን ነበር እያንዳንዱን ነገር ቃል በቃል ሳጨምሪ ሳቀንሽ ንገሪኝ እኔ እነግርሃለሁ። ምን ያስደብቀኛል? ሲጀምርም እራሷ ናት በእኔ ጋር መቶ ሀምሳ ሺ ብር አለ ባለቤትሽ፣ ወደ ቤተሰቦቹ ነው የሚያደራው የራስሽን ነገር ያዢ፣ ተለወጪ፣ ስራስሪ፣ ስሪ እሱ የሚያደላው ወደ ቤተሰቦቹ ነው እያልች ሁሌ የመጣች ትመክረኛለች። ሁሌ የመጣች ትኩ ዝም በይ፣ ዝም በይ። እስኪ ይኸውልሽ፣ ቦታዋንም እኮ አታውቅም። እንደርጎ ዝንብ ጥልቅ ማለት ነው የምትወደው። እያት ብቻ ጋጣ ወጥነቷን። በጣም እስኪ አሁን ላንቺ አይደለም አወራው ለሱ ነው ከዛ እኔም ደግሞ እንዴ አሁን ብር እስኬት አመጣለሁ ምናምን ብይ ስላት እንዴ አንቺ ለካ ብር የለሽም ይለሽም እኔኮ 150 ሺህ ብር አለኝ እና አጋጭተን እንሰራለን ጠይቂው ምናምን አምን አለች እኔም ደግሞ የዚችን የተንከሲስ እህት ተብዬ ምክ ዝም በይ ደግሞ ማፈሪያ ከዛ አዝንሽ ሞትሻል አየውትኮ ማዘንሽንማ በላሽ ብሩን ምን ታረጊ መልካም አንዴ እባክሽን፣ መልካም። ጣልቃ አትግቢ፣ ታውራልኝ አንዴ። ጣልቃ አትግቢ፣ ቀጥይ። ሁላችሁም እኔ ላይ ነው መበረቱት፣ ጉድኩን። ከዛም የዚችን የተንከስ ስተብዬ ምክር ሰምቼ አማከርኩት ባለቤቴ ነው። ከዛ ውይ፣ እንደዚህ ሀሳብ ማከልሽ ጥሩ ነው፣ እኔ ብቻ እየለፋውም ከሚሆን በቃ፣ ኑሮም ከብዷል፣ ወታይ ስሪ ደግሞ እህትሽም ስላለ ደግሞ እኮ ጥሩ የምታስብ ይመስል የወዳት ነበረ እውነት የምታወራ ነበር የሚመስለው። በቃ እሷም ካላት ሞ ወታችሁ ስሩ እንትን አሻጉድሽም አታጭበረብርሽ ምናም ብሎ እሻለ። ከዛም ስነግራት በቃ ይበደር ምናም ብላ ይህንን ሀሳብ እራሷ ሰጠችኝ። እኔም ደግሞ እንደዚህ እንደዚህ ነው ተበደር ምናም ስሎ ሄዶ ተበድሮ አመጣ አራት መቶ ሀምሳ ሺህ ብር። ከዛ እሷ መቶ ሀምሳ ሺህ ብሩን ሰጠችኝና አንድ ላይ ስድስት መቶ ሺህ ብር ሆነልኝ ማለት ነው። እሱ ደግሞ አራት መቶ ሀምሳ ሺህ ብሩን ሲበደር በሶስት ወር ክፍያ ነው ስድስት መቶ ሺህ አርጎ እንዲከፍል ነበረ የተስማማ ነው ማለት ነው። እና እኔ የምሰራ ነበረኝ መሰለኝ። ከዛ በአጋጣሚ የሆኑ የሆኑ ችግሮች ሲገጥመኝ ብሩን አጥፍቼው ነው። ከዛ አሁን ደግሞ ሰርቼ ከፍላታለሁ። ለእነሱም ቢሆን የልጃቸውን ሰጣቸዋለሁ። እኔ ጋ ያለው ነገር ይሄ ነው። እንግዲህ እሷን ይሄው እንዳየሃት ነው። አሁን ስታት ደህና ሰውም ትመስላለች። እድሜዋም ሀያ ሁለትና ሀያ ሶስት ይመስላል እድሜዋ ግን 28ና 29 ዓመቷ ነው። በዛ ላይ ደግሞ እኔ ስላገባውም ተንጨርጭራለች። ምክንያቱም ይፈልጋት የለም። ዝም በይ ደግሞ ታወሪያለሽ። እንደ እንዴ እናትና አባትሽን እንኳን በቅጡ ማስተዳደር ያቃተሽ ታውቂያለሽ። ቤቴን ቤቴን አንድ ጥያቄ ልጠይቅሽ። ምንድን ምጠይቀኝ? ብሩ አለ በስትክል ወይስ የለም? ብሩ አለ አንተ ምን እንደምታመጡ፣ እሷ ምን እንደምታመጣ፣ የእሱ ቤተሰብ ምን እንደሚያመጡ አያል፣ እስቲ እናያለና እስቲ እናያለና። አንተስ ብትሆን ምን ታመጣለህ? እስቲ የምታመጣውን አያለሁ። ስታመጣብኝ ልሰጥ እችላለሁ። ስ የመንደር ካሜራ ማን ይለቃቃሚ ቦርኩ፣ አንተም ደግሞ ሰው ሆነህ ታወራለህ እንዴ? ስለዚህ እስቲ ምን እንደምታመጣ ያለው። ምን ብሩ፣ ብሩን ታመጫለሽ?